ኢሳም በነገራችን ላይ ደረቅ ነው ንግግሩ ሁሌ እንጨት እንጨት ነው የሚለው ኢሳም ማለት ነው ኤክሮ ጋር ራሱ በሚሰሩበት ሰዓት ወዝ ያለው ቃል ሲጠቀም አይቼው አላውቅም በዛ ምክንያት ሁሌ ጨጓራ ነው የሚልቀኝ የሆነ ቀብራራ ኩሮ ወንድ ለመባል ሊሆን ይችላል ነው እንደዛ አይደለም ስነስርዓት የሌለው ንግግር የሚናገር ሰው ነው ኢሳም እኔ እንደዛ ነው ብዙ ጊዜ የማየው በ ሽርግጥ ያለ ድርቅ ያለ እንጨት እንጨት የሚል ቃላት ሲናገር አውቀው ስለሆነ ባህሪው ስለሆነ ይቅርታ የሚልበት ቸው አንዳንድ ነገሮችን አይቸ ማለት አልችልም እንደዛ ነው እና በዛ ላይ ደግሞ አራስ ቤቱ ናቸው የወሬ አለ ስትሉ ከርማቸው እንደዚህ አይነት ቀሽት ቀሽት ቀሽት የሆኑ ወሬዎች ሲመጡ ምን ያክል ደስታ እንደሚፈጥሩ አልነግራችሁም። ወላሂ አቤት እውቀት አቤት እውቀት አቤት እውቀት። ረምሊ በጣም ነው እንደ ወሬ የጠማሽ በጣም ነው እንደ ወሬው ቀሽት ይሆነልሽ። አይሽ አደለ? አንዳንድ ጊዜ የሰዎችን ወንጀል ስንከታተል የራሳችን ወንጀል እንደዚህ በይፋ ይወጣል። አንደኛ እዚህ ጋ አንቺ አሁን ወሬው ቀሽት እንደሆነልሽ እና እንዳስደሰተሽ ምለሽ ተናገርሽ። አይሽ አደለ? መሀላ በማይገባው ቦታ ለራሱ አንቺ ራሱ ማልሽ። መጀመሪያ ላይ አወገሽ ቪዲዮን እንኳ መጨረስ ሳትቺ ለራሱ በአንድ ራስ ሁለት ምላስ ነው የተናገርሽው። አይሻ አላህ ወንጀላችንን እንዴት እንደሚያጋልጠው ይሄ የሰውን ወንጀል እኮ ዋላ ተጀሰሱ እኮ ነው ያለው አላህ አይደል እንዴ? አንቺ ግን የሰውን ወንጀል ስትከታተ የወሬ ጥማትሽ ባትሚ፣ ለራሱ እናምንሻለን። የወሬ ጥማትሽ አንድ መነጽር ለብሰሽ የአሁኑ ያፈኪ ቪዲዮ ነው ዩቱብ ላይ ገብተሽ የፈለግሽውም ቲክታክም ገብተሽ የፈለግሽውም እንጂ ሙሉ መነጽር ብትለብሺ ሁለት አይንሽን ለማየት ብትጠቀሚበት ኖሮ ብዙ የሚታዩ ብዙ የሚወራባቸው ነገሮች አሉ። የእውነት አህሙና ፈኪን ለመመለስ ወደ ራሳቸው እንዲመለሱ ከፈለግሽ፣ ለሀቅ የምትናገሪ ከሆነ እህት ወንድሞችሽን ለማዳን ከሆነ ብዙም ይሰራባቸው ብዙ ዩቱበሮች አሰላሙ አለይኩም ወራህመቱላሂ ወበረካቱህ ሰላም እንዴት ናቸው ውድ ቤተሰቦቼ እንግዲህ ዛሬ በረምሊን ንግግር ነው የመጣሁት ረምሊን ዛሬ አይደለም ቃ ገና ከጅምሮ ዩቱብ ከጀመረችበት ጊዜ ጀምሮ አውቃታለሁ እና እንግዲህ ከዚያን ጊዜ ጀምሮ በጣም ማወዳት በጣም ማደንቃት በጣም ማከብራት ማበረታታት ልጅ ነኝ ዩቱበር ሳልሆንም ዩቱበር ሆኜ መሳም ታውቃለች ድብና እና ያው ለሴትነት ያላት ክብር ለሂጃቧ ያላት ክብር ለቤተሰቦቿ ያላት ክብር ለትዳሯ ያላት ክብር እንደገና ደግሞ ለስራ ያላትን ጥንካሬ ብዙ ጊዜ እንደውም ቪዲዮ ስሰራ ለምሳሌነት ሁሉ ጠቅሻታለሁ፣ አንድ ሁለት ጊዜ ረምሊን ማለት ነው። እና ያው ታውቃላችሁ፣ ዩቱብን ሼርም ሳደርግ የምታዩ ሰዎች ታውቁኛላችሁ፣ እሷም ታውቃለች። ብዙ ጊዜ እንደውም ከቤቷ አልቀርም ማለት ይቻላል። ካላየኋቸው ቪዲዮዎች ይልቅ ሞር የማያቸው ቪዲዮዎች የበለጡ ናቸው። እሷን በዛ ታውቀኛለች። ብዙ ጊዜ ከቤቷ አልጠፋ፣ ብዙ ጊዜ ኮሜንት የማደርግላት የማበረታታት ልጅ ነኝ። ነገር ግን አሁን ላይ ያንን ነገር ከሷ እያጣሁባት ነው። ባለፈው እንግዲህ በፈኪና አህሙ መካከል ክፍተት ተፈጥሮ የሆነ ግርግር ሲፈጠር ምናምን መታ አስተያየት ሰጠች ምናምን ስለነሱ አወራቸው። ኦኬ ያው ያለፈ ነገር ነው። ሁለተኛ ግን አሁን ላይ ትናንትና ና ከትናንት ወዲያ የሰራችው ቪዲዮ ከትናንት ወዲያ የሰራችው ቪዲዮ ዝም ብዬ እያለፍኩት ትናንትም ደገመችው እና በጣም ገረመችኝ። ለምን ገረመች መሰላችሁ? ባለፈው ሜዳ ላይ የማያቸው ነገሮች በጣም የሚያስጠሉ በጣም የሚቀፉ ናቸው፣ እና ለዛ እኔ ፖፑ የሚባል አፕሊኬሽን አለ። እዛ ጋር ነው ብዙ ጊዜ ጊዜ ነው የማሳልፈው። ሀሜት የለውም፣ የተጨማለቀ ስራ የለውም። በጣም ደስተኛ ነኝ እዛ በማሳልፍ ምናምን እያለች ቪዲዮ ሰርታ ነበረ። አሁን ላይ ግን አሁን ላይ ግን ድጋሚ በአህሙና በፈኪ መካከል ግርግር ሲፈጠር፣ ክፍተት ሲፈጠር፣ ወሬ ሲመጣ ቀሽት የሆኑ ወሬዎች እያለች ደስተኛ እንደሆነች አድርጋ ወላሂ ብላ ምላ እየተናገረች ስትመጣ በጣም ነው ያስደነገጠችኝ። በጣም ነው ያዘንኩብሽም ጭምር ረምሌ። ይኸው እውነት ማለት ነው። እውነት በመጀመሪያ ደረጃ እስከ ዛሬ ድረስ የሚወራባቸው ሰዎች አልነበሩም ወይ? ዛሬ ላይ እንዴት አይነሽ ፈኪና ህሙ ላይ ብቻ ተገለጠ? ሚዳው ላይ ያሉት ሰውን የሚያበላሹት ፈኪያ እና አህሙ ብቻ ናቸው ወይ? ሙስሊሞችም ሆኑ ሙስሊሞችም ያልሆኑ በጣም ነፍ ሰዎች አሉ። ከዚህም በላይ ዝሙትን የሚያስፋፉ ሰዎችን የሚያበላሹ ሰዎችን የሚያጠሙ በጣም ብዙ ሰዎች አሉ። ዩቱበር የሆኑ ማለት ነው፣ ዩቱበር ያልሆኑ ኦዲንስ ተመልካች የእነሱን ስራ የሚያበረታቱትንም ጭምር ነው። ስትናገሪ ደግሞ ሰዎችን የእውነት አንቺ ለሀቅ መቆም ከፈለግሽ፣ ሰዎችን ማዳን ከፈለግሽ የሚያበረታቱትንም ጭምር ነው እያመጣሽ ቪዲዮ ልትሰሪባቸው የሚገባው ለምንሰራሽባቸው እያልኩኝ አይደለም ግን ለምንድን ነው ሁልጊዜ አይንሽ እነሱ ላይ ብቻ ለማየት ወይም ደግሞ አይንሽ የሚገለጠው ከእነሱ ላይ ብቻ ነው እውነት ሌሎችን አትከታተይም ነው እውነት ሌሎችን ማየት አልቻልሽም ነው እውነት ሌሎችን አይተሽ አታውቂም ነው እውነት እንናገር ከተባለ ይሄንን ለአንቺ ጥያቄ ነው የምር በጣም እንድታዘብሽ ያደረገኝ ይሄ ነው ብዙ የሚወራባቸው ሰዎች አሉ እነሱን አንድም ቀነክ ተሻቸው አታቂም። ስለ ማንም ምንም መሩ ተሻ አታቂም። ሁልጊዜ የምትናገሩ ስለ አህሙና ፈኪ ብቻ ነው። ሁልጊዜ ማለት ነው። እሺ አህሙና ፈኪ ሰዎችን ያበላሻሉ፣ ልክ አይደሉም፣ እያስተላለፉ ያሉት የዝሙት ስራ ነው ብለን ካልን እነሱ ከሚዲያ ጠፉ እንበል። እውነት እውነት እውነት እንበል እንደው ሙስሊም እህትና ወንድሞችሽን ዝሙት እንዳይከተሉ ዝሙት እንዳያበረታቱ ማድረግ የምትችሉ አህሙና ፈኪን ከሚዳ ስላጠፋሽ ነው ወይ እውነት? ወይንስ ሌሎችም የሚሰሩትን ስራ አምጥተሽ ይሄም ነገር ልክ አይደለም ብለሽ ስትይ እንደገና ደግሞ የሚያበረታቱትንም ሰዎች ልክ አይደላቸውም ስትይ ነው እነሱን ማዳን የምትችዩ ወይም ደግሞ ለሀቅ ቆምሽ የሚባለው ማለት ነው እዚህ ጋ አንቺ ግን እያደረግሽ ያለሽው አንደኛ የወሬ ማለት በነሱ በነሱ እንዲታየለሽ፣ ለራስሽ ጥቅም ለማንም ጥቅም ብለሽ አይደለም። ሲቀጥል ደግሞ አንቺ ለራሱ ምለሻል። ይሄ ወሬ ቀሽት የሆነ ወሬ እና አራስ ቤት ስለከረምኩ በቃ የወሬ ጥማት ያለህ ስል ስለከረምኩ ብለሽ ወላሂ ብለሽ ምለሽ ደስተኛ ሆነሽ እንደነበር ስትናገር የነበረው ይሄ ለራሱ በጣም ትልቅ ወንጀል ነው የወሬውን የወሬ ጥማት ምን ያክል እንዳለብሽ ወላይ ብለሽ ተናገርሽ። ሁለተኛ ደግሞ ይሄ ነገሩ ቀሽት ነው አልሽ። በቃ ያ ማለት ትክክል ነው እያልሽ ነው ማለት ነው። ለዛውም ደግሞ ምለሽ ነው የተናገረች እና ምንድ ነው አሁን አሁን ከፈኪያ ሰው ከአንቺ ምን ሊማር ነው ከተባለ ከንቺ ሰው ምንድን ነው የሚማረው? አየሻ በአንድ ራስ ሁለት ምላስ ማለት ይሄ ነው። መጀመሪያ ነቀፍሻቸው፣ ሁለተኛ ደግፍሻቸው። እንደዛ አይነት የወሬ ያለህ የሚያስብሉ ቀሽት የሆኑ ወሬዎችን ለእኔ አምጧቸው በጣም ያስደስቱኛል ወላህ ያልሽ ማለት ነው። አየሻ አንቺ ፈኪያና ህሙን ለማስተካከል ለባረም፣ ወይም ደግሞ ሌሎች እህቶች ለማስተባር አይደለም ይሄንን ነገር የተጠቀምሽው። አየሻ ልቡናሽ ያውቀዋል እና ከዚህም በላይ ደግሞ ከፈኪያም በላይ እከሌን ወዳለው አፈቅራለው እያሉ የመጡ ብዙ ሴቶችና ወንዶች አሉ ስለ እነሱ አንድም ቀን ቀና ብለሽ ተናግረሻቸውም አይተሻቸውም። አየሻ በአንድ ራስ ሁለት ብላስ ማለት ይሄ ነው። መጀመሪያ ነቅፍሻቸው፣ ሁለተኛ ደግፍሻቸው። የወሬ ያለህ የሚያስብሉ እንደዚ አይነት ወሬዎችን ቀሽት የሆኑ ወሬዎችን ወደ እኔ አምጧቸው፣ ያስደስትኛል ወላሂ አልሽ ማለት ነው። ስለሚያስደስትሽ እና ለራስሽ ጥቅም ነው እያዋልሽ ያለሽው እንጂ እውነት ፈኪያና ህሙን ለመመለስ፣ ለማስተማር ወይም ደግሞ ሌሎችን ለማስተማር አይደለም እዚህ ጋር ሲቀጥል ፈኪያ ብቻ ናት ወይ ሚዳው ላይ ከሌን ወድሻለሁ አፈቅርሻለሁ ብላ የመጣችው ሌሎችን እስከ ዛሬ አላየሽም። ስለ ማንም ምንም አታውቂም። ሚዳ ላይ ያለችው ፈኪያ ናት። እንደዛ አይነት ቃል የተናገረችው የመጀመሪያ ፈኪያ ብቻ ናት። እኔም ማውቃት ረምሊ ይቻልለችም። እኔም ማውቃት ረምሊ ሚዛናዊ መሆን አለባት። ሚዛናዊነት ይጎልሻል። ሚዛናዊነትሽን አትተሻል። ጭፍንተኛ ሆነሻል። ከጭፍንተኝነትሽ የበዛ ለራሱ እኔ የሰጠውሽን ኮሜንት አስተካክለሽ እንኳ ማንበብ አልችልሽም። አይነሽ የተገለጠው ፈኪያ ና ህሙ ላይ ብቻ ነው ወይ ያልኩሽ? ዛጋ ኮሜንት የሰጠውሽ አንቺ ግን ምንድና እኔ ተለጣፊ አደለሁም። ስለ ተለጣፊ ማንም አላወራም። እኔ ተለጣፊ አደለሁም። ምወደድ ባ ያልሽ እኔ ፈኪያ ና ህሙ እንዲወዱኝ ወይም ሌሎች እንዲወዱኝ አደለም። ቪዲዮ የምሰራው ስራ ስለሆነ ነው። በመጀመሪያ ልታውቁ የሚገባ ነው። ደግሞ እማበረታታው ልክ ስለሆኑ ሳይሆን በብዙ ነገር ውስጤ ስለቆሰለ ውስጤ ስለበሸቀ ነው። እነዚህ ልጆች የማበረታታው ምክንያቱም ከእነሱ በላይ ዝሙትን ያስፋፉ የተጨማለቁ ኢቨን እንኳን ይሄ ፊልም እና ድራማ ላይ እንኳ አይተነው ሰምተነው የማናውቅ ድራማ እንኳ እየሰሩብን እነዛ ሴቶች ማለት ነው የፍቅር ተምሳሌት የሴት በላይ የሴቶች በላይ ተብለው ባንድራ ምንድነው? ፎቶቸው እንደ ባንዲራ ተለጥፈው እያውለበልቡላቸው ያሉት ሙስሊሞች ናቸው። እንደነዛ አይነት ሰዎችን እኔ ካንቺ የበለጠ ስጋፍጣቸው ነበረ። የነሱም ፕሮፋይል ለጥፈው የሚያውለበልቡም ለእነሱ ለነሱ የሚያግዙም ሁሉ እና እነሱንም ጨምሮ ማለት ነው፣ እነሱንም ጨምሮ ወዳለሁ፣ ከሌላ ፈቅራለሁ፣ ብዙ ዝሙት የሚያስፋፉትን ሰዎች ስጋፈጥና ስናገር ነበረ። ቪዲዮችን ገብተሽ ማየት ትችላለሽ። እኔ እህቶቼና ወንድሞቼ ለማንቃት ካንቺ የበለጠ እኔ ሳርቻለሁ። ከአንቺ የበለጠ ቪዲዮዎች ማየት ትችያለሽ። ቪዲዮዎች የምስክር ናቸው። እንዴት እንደነዚህ አይነት ሰዎች የፍቅር ተምሳሌት ሊሆኑ ይችላሉ? እንዴት የሴት ተምሳሌት ሊሆኑ ይችላሉ? እየሰሩ ያሉት ዝሙት ነው ብዬ ስንናገር ግን የገዛ እህቶቼ የምላቸው አንቺ ምናገባሽ? እሺ እኔ እንኳ እሺ ምናገባይ ብዬ እንኳን በወስደው ማለት ነው። እነሱ ሲናገሩባቸው ወይም ደግሞ እነሱን ስንናገርባቸው በከሊት ከመጣሽ ለምን እናቴ አትሆንም? ሙስሊም ሆና አስቢው፣ እናቷን የምትከዳ ላንድተራ ላንድተራ ራቁታም ሴት ማለት ነው። በዚህ ልክ ያሉትን ሰዎች እኮ ስጋፈጥ የነበረው እኔ ነኝ። ብዙ ስድብ ሳስተናግድ የነበርኩት እኔ ነኝ፣ ወይም ደግሞ ሌሎች ናቸው። አንቺ አይደለሽም። ስለነዛ አንድ ቀን ማውረተሽ እህቶችሽ ለማዳን አልታገልሽም፣ አልሰራሽም። አይሻ ልዩነታችን እና እነዛ ሰዎች በከሌ ከመጣሽ ለምን እናት አትሆንም? በከሌት ከመጣሽ ለምን እህት አትሆኝም? ብለው ማለት ነው። ስንት ነገር በልክ ሳይቀር ማለት ነው። በልክ ሳይቀር ገንዘባቸውን ኢንቨስት ሲያደርጉ አላስፈላጊ ወጪ ሁሉ ሲያወጡ እኮ ስንናገር የነበር ነው እኛ ነን። አንቺ አይደለሽም። እየነገርኩሽ ነው። አንቺ አይደለሽም። ለምሳሌ ልስጣችሁ። ተውፊቅ እና ሶፊያ ከአብርሽና ሩታ ጋር የሆነ ጊዜ የቀጠሮ ጌም ጨዋታ ነበራቸው አይደለ። ግን በዛ ሰዓት ምንድን ነበር ስታደርጉ የነበረው? አረ በቃ አንገሸገሸ እስከሚሉ ድረስ እኮ የጊፍት ናዳ ስታወርዱላቸው የነበረው ለሩታና አብርሽ ነው። አንበሳ ስታዘንቡላቸው የነበረው ለሩታና አብርሽ ነው። እነማን እነማን? እነፋጡማ ነዘቢባ፣ ሰሚራ ምናምን፣ ሙስሊሞች እንደ አንድ ኢትዮጵያዊ እንኳ እንደ አንድ ኢትዮጵያዊ ማስተዛዘኛ የሚባል ነገር እኳ አሰጣችኋቸው። በሞራላችሁ ላይ እኮ በተደጋጋሚ በሙስሊሞች በሞራላችሁ ላይ እኮ ምን ያክል ስትረማመዱ እያየኋቸው እኮ ነው ያያ ነገር ውስጤን ስላበሸቀው እንደ አንድ ኢትዮጵያዊ እንኳ ማሰብ አትችሉም እናንተ። አያችሁዋ እነሱ ምን ስለሰሩ ነው፣ በዛልክ በዛልክ ገንዘብ እያዋጣቸው አንበሳ ስታወርዱላቸው የነበረው፣ ዝሙት ስላስፋፉ ዝሙት ስለሰሩ። በተደጋጋሚ ይህንን ነገር አይቻለው፣ ቲክታክም ላይ ዩቲዩብም ላይ ለነሱ ስለምታሸረግዱ ራቆት የራቆት ቪዲዮ እየሰሩ ራቁታቸውን እየተሻሹ ራቁታቸውን እየተሳሳሙ ራቁታቸውን የቆሸሸ ስራ እየሰሩ የእነሱን ቪዲዮ ቆርጣችሁ ማሻላ፣ ጀግና፣ ጎበዝ፣ ሂድበት፣ በርታ የምትሉት ሙስሊሞች ናቸው። ዝሙት የምታስፋፉትም የምታበረታቱትም ሙስሊሞች ናቸው። ልንገራቸው ልክልካችሁን፣ ንገሪን ካላቸው ማለት ነው። ዛሬ ግን ሂጃቧን ጠብቃ ለየት ያለ ስራ ለስራ ብላ የመጣችን ሴት እንደዚህ ይሰራሉ ብለሽ እንደዚህ ዘሙት አስፋፍያለሽ ትላላችሁ። ለዛውም ደግሞ ፈኪያም ብቻ ተኮር በማድረግ ማለት ነው። ልጅቷን ከሜዳ ለማጥፋት በሞራሏ ላይ ትረማመዳላችሁ። በዚህ ልክ እያቸዋ አንድ ሰው መናገር ያለበት እውነት ነው ምላችሁ ከዛ ነገር ንጹሕ ሲሆን፣ እሺ ረምራል ትናገር ከዛ ነገር ንጹሕ ናት እንበል። እናንተ ግን ወንድና ሴት ባልና ሚስት ያልሆኑ ወንድና ሴትን ፕሮፋይል ለጥፋችሁ፣ በምን ሞራላችሁ ነው ፈኪያን የምትናገሩት? ሌሎችን እያደነቃችሁ በምን ሞራል እናንተ ደደብ ሁላ ማለት ነው። በምን ሞራል? ሞራል የላችሁም እኮ ሲጀመር እና ይህ። እኔ እወደር ባይሆኝ አይደለም፣ ግን በተደጋጋሚ እንደዛ አይነት ቪዲዮዎችን ስለማይ ቲክታክ ላይም ሆነ ዩቱብ ላይም የምታሸረግዱት ለራቁታም ሰውና ዝሙትን ለሚያስፋፋ ሰው ነው። መልካም ለሚሰሩት ሰው ስታበረታቱም ቪዲዮ ሼር ስታደርጉም ስላላየው ነው። እና ደግሞ እነዚህ ልጆች ምን ሰርተው ይብሉላቸው? አዲስ አበባ የአምሳ ሺህ የስልሳ ሺህ ቤት ኪራይ ተቀምጠው ቤት ኪራይ ከየት አምጥተው ይክፈሉላቸው? ቤተሰብ ጋር ሄደው ሸክም ይሆኑ ወይስ መንገድ ላይ ወጥተው ይለምኑ? ብትለምኑ እንኳ ዛሬ እኮ የሚሰጣቸው የለም። የሀገራችን ኑሮ ውድነት ታዩታላችሁ። መልካም ነገር ሰርተው ካላያችሁላቸው እነዚህ ልጆች በምን ሊተዳደሩ ይችላሉ? ይህ ስሮ ይዝሩ ይሄዱበት ይሄዱበት፣ አያገባችሁም፣ አይመለከታችሁም። እሺ፣ ብዙ ጊዜ አይቻቸዋለሁኝ፣ ታዝቢያቸዋለሁ። ቲክታክ ላይ ኢንጆይ እያደረጉ እየተጨዋወቱ፣ እንዳጋጣሚ እንዳጋጣሚ ወንድና ሴት ሆነው የመጡ የተራቆቱ ሴቶች ከመጡ ግን ጥቅለል ብላችሁ ሄዳችሁ የጊፍት ማት የምታወርዱ ትዛጋ ነው። በሞራላቸው ሳይቀር ነው የምትጫወቱባቸው። በሞራላቸው ሞራላቸውን ምን ያክል ስትሰባብሩት በጣም ብዙ ጊዜ አይቻቸዋለሁ፣ ታዝባቸዋለሁ። ያ ነገር ያ ነገር በጣም ስላበሸቀኝ ነው ዛሬ ላይ እነሱን የምደግፈው እንጂ እወድ ደርባ ባይሆኝ አደለም፣ ልንገራችሁ ብዬ ነው። እና ገደል ግቡ ከፈለጋቸው ማለት ነው። ሲቀጥል ፈኪያና አህሙ ደግሞ ማለት ነው የሚመጥናቸው ሰው ጋር ስሩ። ድራማም ይሆን ፕራንክም ይሆን የፕራንክም የድራማም አለው አይነት አብሮ ሀሳቡን ሼር የሚያደርግላቸው አይዳውን ሼር የሚያደርግላቸው አብሯቸው የሚመካከር ከሚመጥናቸው ሰው ጋር ስሩ። ሲቀጥል ደግሞ እንደዚህ ሶስት አራት ቀን ጠፍታችሁ ለመምጣት ስማችሁን ማጥፋት አይጠበቅባችሁም። ነገሩ እውነት ይሁን ውሸት አላውቅም፣ ቅንብ ግን ድራማ ከሆነ ልክ መልካም ነገር አስተላልፋችሁ እንደሄዳችሁ ሁለት ሶስት ቀን ጥፍት ብላችሁ ለመምጣት እንደዚህ መሆን አይጠበቅባችሁም። ቀን በቀን ዝም ብላችሁ እየሳቃችሁ እየተጫወታችሁ መታችሁ አስር ሀያ ሺህ ቢታይ ይሻላል።